አላህ ሱብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዓለይሂ ወሰለም ከሰው ዘር በአጠቃላይ መርጦ የእሱ ቃል እንዲያስተላልፉና የሰውን ዘር ከጨለማ ወደ ብርሃን እንዲያሸጋግሩ መለኮታዊ የሆነውን የሕይወት መመሪያ የሱን ቃል ሰጥቶ ከላካቸው በኋላ ከሌሎች ፍጥረታቶች ከሌሎች የሰው ልጆች ደግሞ ለእርሳቸው አጋር የሚሆኑ ይህንን መልእክት በማድረሱ ሂደት ላይ ዋጋ የሚከፍሉላቸውና ደከመኝ ሰለቸኝ ሳይሉ ከጎናቸው ሆኖ ገንዘባቸውን፣ ጊዜያቸውን፣ ዕውቀታቸውን፣ ደማቸውን፣ አጥንታቸውን ጭምር ለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለተላኩበት መልእክት እንዲከፍሉ የመረጣቸው ብርቅዬ የኢስላም ልጆች ብርቅዬ ሰሐባዎችን ከሌሎች ከተቀሩት የሰው ዘሮች በአጠቃላይ መርጦ የእርሳቸው ባልደረቦችን እንዲሆኑና ይህንን የተቀደሰ መልእክት ተሸክመው ለተቀሪው ህብረተሰብ እንዲያደርሱ የመረጣቸው ያላቃቸው ክብር ያጎናጸፋቸው በዱንያ ላይ ስማቸው በመልካም እንዲወሳና በሚቀጥለው ዓለም በዘላለማዊ ህይወት ላይ ደግሞ የማይጠፋ የሆነ የተብላ ሀገር እንዲወርሱ ያደረጋቸው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎችን እኛ ከራሳችን በላይ እንድንወዳቸው ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚወድ ሰው በአጠቃላይ ሰሃባዎችን እንዲወድ አደራ ብለውን ሳለ የአላህ ጠላት የሆኑት እንዲሁም ደግሞ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠላቶችና የቤተሰቦቻቸውም ሆነ የባልደረቦቻቸው ጠላቶች ሺዓዎች እነዚህን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባልደረቦች በምን መልኩ እንደሚያዩዋቸው በዛሬው መልእክቴ ለማስተላለፍና እንዲሁ እያንዳንዱ ሙስሊም፣ እያንዳንዱ ነብዩን ወዳለሁ የሚል እያንዳንዱ ነብዩን ወዳለሁ የምትል እህት ወንድም አባት እናት ማንም ቢሆን የእነርሱ ፍቅር በልቤ ላይ አለ የሚል ሰው በአጠቃላይ ይህንን መልእክት ሰምቶት ከዚህ በኋላ እነዚህ ሺዓዎች ማን እንደሆኑ እንዲያውቅና ሌሎችም እንዲያውቁ በማድረግ የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አደራ አቅሙ በፈቀደ መጠን እንዲወጣ ለማድረግ በማሰብ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን አስመልክቶ የተናገሯቸው ቁጥር ስፍር የሌላቸው ሐዲሶች ሞልተዋል። የቁርአን አንቀጾች በሰሃባዎች ውዳሴና ደረጃቸውን በመግለጽ በመግለጽ ቁጥር ስፍር የሌላቸው ሆኖ እናገኛለን። በዋነኝነት ዛሬ የተወሰኑ ሐዲሶችን ጠቅሼ

ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚያ በመቀጠል መጀመሪያ አኢሻ ረዲየላሁ አንሃ ከዚያ አባቷ አቡበክር ስዲቅ ከሰው ሁሉ የበለጠ ተወዳጅ የሆኑት ነብዩ መሐመድ ጋር ማለት ነው። ከዚያም በሶስተኛ ደረጃስ ማን ነው ብዬ ስጠይቃቸው ዑመር ኢብኑ አልኸጣብ ነው አሉኝ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ አነስ ኢብኑ ማሊክ ረዲየላሁ አንሁ

ጀነት ጎልማሶች አለቆች ናቸው አሉ። ሚነል አወሊን ወል አኺሪን ከመጀመሪያዎቹም ከመጨረሻዎቹም፣ ኢለነቢይን ወልሙርሰሊን ከነቢያቶችና ከሙርሰሎች በስተቀር አሉ የአላህ መልእክተኛ ማለት ነው። ይህ ሐዲስ በተዘገቡበት መንገዶቹ በአጠቃላይ ሰሒሕ ሆኖ እናገኘዋለን። ኢማሙ አልባኒ

እንዲሁም ደግሞ ኢብኑ ማጃህ በዘገቡት ሐዲስ አንድ መቶ ሠላሳ ሶስተኛው የሐዲስ ቁጥር ላይ እናገኘዋለን። ይህ ሐዲስ ደረጃው ሰሂህ የሆነና አኢመተ ሰለፍ የሰለፍ ዑለማዎች በአጠቃላይ የተቀበሉት ሐዲስ ነው። ከዚያ ኢብን አቢ ዳውድ የተባለ ዓሊም ምን ይላል?

ከፍጡራኖች ሁሉ ከአራቱ በኋላ ማለት ከሦስቱ በኋላ አልዩን አለ አለየ ነው። ሐሊፉል ኸይሪ ቢልኸይር ሙንጅሑ በመልካም ነገር መልካም ነገር የሚሰራ የሆነ መልካም ነገር የሱ መለያው የሆነ እንዲሁም ደሞ ኸይር በመስራትም ነጃ የወጣ የሆነው ነው አለ። ወእንነሁሙ ለረህቱ እነዚህ እነዚህ አሁን የሚጠቀሱት ረህቶች ማለት ሰዎች ናቸው። ላ ራይበ ፊሂሙ ምንም ጥርጣሬ የሌለባቸው የሆነ።

ግልጽ የሆነው የቁርአን ወሕይ ተናግረዋል። ቢፈድሊሂም ስለ እነርሱ ደረጃቸው ወፊልፈትሒ ሱረቱል ፈትሕ ላይ ማለት ነው። አዩን አንቀጻለ ልሰሓበት የተምዳሑ ሰሓባዎችን የእነርሱን ውዳሴና እነርሱ አላህ ሱብሓነሁ ወተዓላ የሰጣቸውን ደረጃ የምትጠቅስ አንቀጻለ ችላል። እንግዲህ ይህ የነቢዩ ሙሐመድ ሰለም ነቢዩ ሙሐመድ ሰለም ሰሓባዎች እነዚህ ናቸው። እነዚህ ማለት እኔ አሁን የጠቀስኩላችሁ በጣም ጥቂት የሆኑ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮችን ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ለእያንዳንዳቸው እሳቸው የተናገሩላቸው ያላቸው ደረጃ ቁጥር ስፍር የለውም። ምናልባት በጣም ትላልቅ መጽሐፎች ተጽፈዋል። አስር ሙጀለድ የሚወጣው ማለት ነው እስከ አስር ሙጀለድ ድረስ የሚሆን ተጽፎበታል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ፈድል ወይ ደግሞ እነሱ ያላቸው ደረጃና ክብር ለእስላም የከፈሉትን ዋጋ በሚገልጽ መልኩ እኔ ለማመላከት ብቻ ነው። አላህ ካለ ሁላችሁም የሸሃባዎችን ታሪክ ለመማር ንያ እንድታደርጉ እጠይቃለሁ። ከዚህ በኋላ እስኪ እነዚህ አላህ ያላቃቸው መርጦ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረበን ባልደረባ እንዲሆኑና የእሳቸውን መልእክት ዲን ተሸክመው እንዲያደርሱ ያደረጋቸውን በዚህ መልኩ የተመረጡ ክብር የሆኑ እነዚህን የእስላም ልጆች እንዲሁም ደግሞ አላህ ስብሓነሁ ወተዓላ እነዚህ ሰሃባዎች ማለት ነው፣ አላህ እንዴት እንዳከበራቸው እንዴት እነሱስ ደግሞ ለዚህ ዲን ምን አይነት ዋጋ እንደከፈሉ አጥንታቸው ተከስክሶ፣ ደማቸው ፈሶ፣ ክብራቸው ሳይሉ ንብረታቸው ሳይሉ እዚህ ጋር ልጄ ቤተሰቤ ምን ሳይሉ በየሀገሩ ለዲኑ ሲሉ ተሰደው በረሃብ በቸነፈር ስንት መከራ ማስቀያይተው እንዲሁም ደግሞ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊት ለፊት ደረታቸውን ደረታቸው ለነብዩ ደረት አንገታቸውን ለነብዩ አንገት ፊታቸውን ለነብዩ ፊት እግራቸው እጃቸው ለነብዩ እጅና እግር ፊዳ እንዲሆን በማድረግ ይሄንን ለእስላም የከፈሉትን ዋጋ ረስተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጀነት የመሰከሩላቸው እነዚህን ሰዓባዎች ሺዓዎች ምን እንደሚሏቸው እንስማ።

ሙሐመድን ወአሊህል አትሃር። እንደሰማችሁት እነዚህ ሺዓዎች አዲስ አበባ ላይ ካሉ የመስጂድ ኢማሞች ውስጥ አንዱ ሱፊያን አክመል የተባለው እንዴት ሺዓን እንዳወቀና የሺዓን መዝሀብ እንዴት ሊቀበል እንደፈለገ ሲጠይቀው፣ እናንተም ያወቅኳችሁ በቻናላችሁ ምክንያት ነው። ቻናላችሁን ስከታተል ነበረ ላለፉት ሦስት ወራቶች አራት ወራቶች አካባቢ ያለ። ከዚያ በኋላ ደግሞ መጽሐፎች ደረሱኝ ይላል እና ስለዚህ በእናንተ ላይ ማርዘም አልፈልግም። በአጠቃላይ እኔ ከአሁን በኋላ ሺዓ መሆን እፈልጋለሁ፣ እንዲሁም ደግሞ ከእነዚህ ሙጅሪሞች ነጻ መውጣት እፈልጋለሁ ይላል። ሙጅሪሞች ማለት አህሉ ሱና ማለት ነው። ከአህሉ ሱናዎች የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሐባዎችን ከሚከተሉና ከእነርሱ ጋር ወዳጅ ከሚሆኑ ሰዎች እነዚህን ሙጅሪሞች ብሎ ነው የሚጠቅሰው ማለት ነው። ሱፊያን የተባለው ሰው ከዚያ በኋላ በቀጥታ ምን ይለዋል? ጋዜጠኛው ከሸኹ ጋር ተገናኝና እስልምናህን ለመያዝ ወደ እስልምና ለመግባት ከእንደገና ሸሃዳ ትይዛለህ ብሎት ወደ ሸሃዳው ይገባል ከሼኹ ጋር ማለት ነው ከማን ከሺዓዎች ሼኽ ጋር ይህ ሰው እንግዲህ በኖረበት ዘመኑ እስከ ዛሬ ድረስ በኩፍር ላይ ነበር የነበረው ማለት ነው አህልሱና ነው የነቢዩ መሐመድን ሱላ ሰለም ሰሓባዎችን ዑመርን አቡበከርን እንዲሁም ዑስማንን አኢሻንና ሐፍሳን ሌሎችም ሰሓባዎችን የሚወድ ሰው ስለነበረ ይህ ኩፍር ስለሆነ ከዚህ ኩፍርህ ወጥተህ እንደገና እስልምና መያዝ አለብህ ብሎ የእስልምና የምስክርነት ቃል እንዲይዝ ካደረገው በኋላ መጨረሻ ላይ ይህ የእስልምና የምስክርነት ቃል ሲሰጥ ከነበረበት እስልምና ወጥቶ ወደ ትክክለኛ እስልምና ወደ ሺዓ እምነት መግባቱ የሚረጋገጠው ምን መሆኑ ሲገነዘብ እንደሆነ ሲነግረው፣ መጀመሪያ አሽሃዱ አን ላኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ እንዲል ካደረገው በኋላ ይህ ማሳሳቻ ነው። ይሄ ማለት ሰዎች ይሄ ታዲያ ትክክለኛ እስልምና አይደለም ወይ? ታዲያ ምን ችግር አለው እንዲሉ ማለት ነው። ከዚያ በኋላ አልይ የአላህ ወዳጅ መሆኑን እመሰክራለሁ፣ እንዲሁም ፋጢማና እንዲያው የማይሳሳቱ ጥብቅ የሆኑ ልጆቿ የአላህ ማስረጃዎች ናቸው ብዬ እመሰክራለሁ በልካለው በኋላ እንደገና አለ ወደ እስልምና ለመግባቱ መስፈርት የተደረገው ወደ እነርሱ እስልምና የሚሉት ማለት ነው፣ ወደ ኩፍር ነው ይሄ፣ እንጂ እስልምና አይደለም። ወደ ሺዓ ለመግባቱ ማረጋገጫው አሁንም እመሰክራለሁ በላለው ምን አቡበክር፣ ዑመር፣ ዑስማን፣ ዓኢሻ፣ እንዲሁም ሐፍሳ፣ እነዚህ ራሴን ነፃ አውጣለሁ ብለህ የምስክርነት ቃል ስጥ አብረኡ ኢለላሂ ከእነዚህ ማለት ነው። ራስህን ወደ አላህ አስጠጋለሁ እኔ ከእነርሱ አይደለሁም ብለህ ራስህን አውጣ ማለት ነው። ይሄ ራሴን አውጣለሁ ብለህ በል። አራቱ ካለው በኋላ እንደገና ቀጥሎ ምንድን ነው ነው የሚለው አሁንም እመሰክራለሁ በል ላ ኢላህ ኢላላህ ምን ብሎ? አነ አባበክርን ወኡመረ ወኡስማን ወዓኢሸተ ወሐፍሳ ፊናር። ላ ኢላህ ኢላላህ <light> <muchos> <muchos> <muchos> <Agnes> <muchos> <muchos> <Luft> <muchos>

ስሊም ለሆንና ጀነት ለመግባት ላኢላሃ ኢለላህ ሱብሃነ አላህ ኢላዚ ላኢላሃ ኢለላህ አላሁል ሙስተዓን። እንግዲህ ስሙ ስሙ እናንተ ሙስሊሞች፣ የነብዩ ወዳጆች፣ የአቡበክርና የዑመር ወዳጆች ተመልከቱ። ከሀገራችን የመስጂድ ኢማም አንዱ ነው። እንግዲህ አቡበከር የእሳት ነው፣ ዑመር የእሳት ነው፣ ዑስማን የእሳት አይሻ ረዲየላሁ አንሃ አላህ ከሰባት ሰማይ ከአርሺ በላይ እስከ ቅያማ የሚቀሩ ከአስር በላይ አንቀጾችን አውርዶ ንጽህነቷን ያረጋገጠላት የነቢዩ መሐመድ ስ ሰለም ባለቤት የተከበሩት የአቡበክር ልጅ የእሳት ነች ብሎ እየመሰከረ እንግዲህ ተመልከቱ። ላኢላህ ኢለ ላህ ተመልከቱን ጊዜ እነዚህ ናቸው ሺዓዎች። እነዚህ ናቸው እኽዋኖች የእስላም አለኝታን የሚልዋቸው እኽዋኖች፣ የሙስሊሞች አለኝታን የሚልዋቸው እነዚህ ናቸው ሺዓዎች። እነዚህ ናቸው የአላህ ጠላቶች። እነዚህ ናቸው የነብዩ ሙሐመድ ስ ሰለም ጠላቶች። እነዚህ ናቸው የሰሓባዎች ጠላቶች። ላኢላህ ኢለ ላህ፣ የትኔ ያለነው እስልምናችን ምንድን ነው? ነቢዩን መውሰድ መውደዳችንስ የት ጋ ነው? እስኪ ተመልከቱ። ላኢላህ ኢለላህ። ሳዑዲ በአሁኑ ጊዜ የመን ውስጥ ከእነዚህ ሰዎች ጋር ነው የምትዋጋው። ነገር ግን እኽዋኖች ምን እያደረጉ እንደሆነ ተመልከቱ። ከሳዑዲ ኢራንን የበላይ አድርገው የእስላም አለኝታ አድርገው እያቀረቡ ሙስሊሙ ኅብረተሰብ እንዴት አይነት አደጋ ውስጥ እየከተቱት እንደሆነ ተመልከቱ። ሺዓዎችን እንዲወድ ሺዓዎችን እንዲያፈቅር የሺዓዎችን መዝሃብ እንዲከተል እያነሳሱ ነው ማለት ነው። ተመልከቱ እንግዲህ እነዚህ ናቸው ሺዓዎች፣ የአላህ ጠላቶች፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶችና የአቡበከር፣ የዑመር፣ የዑስማን እንዲሁም የዓኢሻ እና የሐፍሳ ጠላቶች ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለዚ ላይንጥቁ አንል ሐዋ ኢን ሁወ ኢላ ወህዩ ይሁሃ ከልብ ወለዱ አይደለም የሚናገረው የሚወረድለት ቁርአን ቢሆን እንጂ ብሎ አላህ የመሰከረላቸው አስሩ እነዚህ ሰሃባዎች በጀነት መስክረውላቸው ሲያበቁ፣ እነርሱ ግን አንድ ሰው ወደ እነርሱ እምነት ሊገባ እነዚህ ሰዎች የእሳት ናቸው ብሎ መስከር አለበት ነው። ከኛው አገር የኛው አገር የመስጂድ ኢማም የሆነ ነው። እንግዲህ ተመልከቱ፣ ከእነዚህ ሙጅሪሞች ራሴን አርቄ ወደ እናንተ መዝሃብ መግባት እፈልጋለሁ ብሎ እንግዲህ ተመልከቱ። እነዚህን አላህ ያከበራቸውና አላህ ያላቃቸው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ረሃበኝ ጠማኝ ሳይሉ ደከመኝ ሰለቸኝ ሳይሉ ዋጋ የከፈሉ ትላልቅ የእስላም ሊቃውንቶችን በዚህ መልኩ ከሃዲያኖች አድርጉ የእሳት ናቸው ብሎ የመሰከረው ማለት ነው። ወንድሞችና እህቶች፣ አላሁል ሙስተዓን፣ እባካችሁን ለማንኛውም ዱዓ አድርጉ። የእነዚህን የሺዓዎች ማንነት በተቻለ መጠን ሁላችሁም ለሁሉም እንዲደርስ በማድረግ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አደራ አለ ለመወጣት የበኩላችሁን አድርጎላለሁ። አላህ ሱብሓነሁ ወተዓላ ከነቢዩ መሐመድና ከባልደረቦቻቸው ጋር ከሚቀሰቀሱ ሰዎች አላህ ያድርገን። በእነርሱ ውዴታ ወደ አላህ የምንቃረብ አላህ ያድርገን። በሺአዎች ጥላቻ ወደ አላህ የምንቃረብ አላህ ያድርገን። የሺአዎችን ውርደትና እንዲሁም የእነርሱን አላህ በዱንያ ላይ የሚያለብሳቸውን የውርደት ካባ አላህ እንዲያሳየን። ሁላችንም የበኩላችንን ዱዓ እናድርግላለሁ። በሰማነው ተጠቃሚ አላህ ያድርገን። ሀዛ ወሰለላሁ ወሰለም ወባረክ አላ ነቢይና ሙሐመድን ወዓላ አሊሂ ወሰሕቢሂ ወሰለም።